ሰላም ጠና ያስጥልን። ውድ አድማጭ ተመልካቾቻችን ከኦሮሚያ ኤሌቨን ሰሞንኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው የአንቱ አብዲ አብራቸው ቆያለሁ ወታደራዊ ዩኒፎርም የለበሱ ሰዎች የሁለት ሟቾቹን አስክሬን በአህያ ላይ በመጫን ለነዋሪዎች ሲያሳዩ የወጣው አሰቃቂ ምስል በማህበራዊ ድረ ገጾች ላይ ከተሰራጨ በኋላ ቁጣ ቀስቅሷል። ከትላንት ሚያዝያ 17 2025 ጀምሮ በአህያ ላይ ጎን ለጎን የተጫኑ የሁለት ሰዎች አስክሬን ፎቶግራፍ በማህበራዊ ድረ ገጾች ርዕሰ ዜና ሆኗል። በዚህ ፎቶ ላይ የሁለት ሰዎች አስክሬን በአህያ ላይ ተጭኖ የሚታይ ሲሆን የወታደር ዩኒፎርም የለበሱና የታጠቁ ወታደሮች በምስሉ ውስጥ በግልጽ ይታያሉ። ይህ አክብሮት የተነፈገው አስክሬን ፎቶግራፍ በማህበራዊ ድረገ ገጾች ከተሰራጨ በኋላ ምሁራን፣ የፖለቲካ ተንታኞች፣ የህግ ባለሙያዎች እና የማህበራዊ ሚዲያ ተጠቃሚዎችን ጨምሮ የተለያዩ አካላት ድርጊቱን አጥብቀው በማውገዝ የተለያዩ አስተያየቶችን እየሰጡና የተቃውሞ መልእክቶችን እያስተላለፉ ይገኛሉ። የከረዩ ማህበረሰብ አስከፊ ደረጃ ላይ እንደሚገኝ ምንጮች ለኦሮሚያ ልቨን ገለጹም። በጸጥታ ችግር በድርቅና በመሬት መንቀጥቀጥ ምክንያት ከቅያቸው የተፈናቀሉ የከረዩ ማህበረሰቦች አፋጣኝ እርዳታ ካላገኙ ከዚህ ቀደም ታይቶ የማያውቅ እልቂት ሊያጋጠም እንደሚችል የአካባቢው ነዋሪዎች ስጋታቸውን ጠቁሟል። ዝርዝር አለን። የከረዩ ማህበረሰብ አስከፊ ደረጃ ላይ እንደሚገኝ ምንጮች ለኦሮሚያ ይለበ ገለጹ። በጸጥታ ችግር በድርቅና እና በመሬት መንቀጥቀጥ ምክንያት ከቂያቸው የተፈናቀሉ የከረዩ ማህበረሰቦች አፋጣኝ እርዳታ ካላገኙ ከዚህ ቀደም ታይቶ የማይታወቅ እልቂት ሊመዘገብ እንደሚችል የአካባቢው ነዋሪዎች ስጋታቸውን ተናግሯል። በፈንታሌ ተራራ አካባቢ የሚኖሩ የኦሮሞ አርብቶ አደር ማህበረሰቦች ከቤት ንብረታቸው ከተፈናቀሉ ሶስት ወራት ሊሞላቸው ቀናት ብቻ ቀርተዋል። በፈንታሌ ወረዳ በተደጋጋሚ የተከሰተው የመሬት መንቀጥቀጥ ህዝቡን ለበለጠ ጉዳት ያጋለጠ ሲሆን የአካባቢው ማህበረሰብ ህይወቱን ለማዳን ለመሰደድ ተገዷል። ይሁን እንጂ ነዋሪዎች እና ስደተኞች በአሁኑ ወቅት በተጠለሉበት ቦታ ተመሳሳይ ችግር እያጋጠማቸው እንደሚገኝ ተናግሯል። በረሃብ በጸጥታ ችግርና በመሬት መንቀጥቀጥ ምክንያት ከፈንታሌ ወረዳ የተፈናቀሉ የከረዩ ማህበረሰቦች አስቸኳይ የህይወት አድን እርዳታ ጠይቀዋል። ተፈናቃዮቹ አሁን ላይ በተለያዩ የስደተኞች መጠለያ ካምፖች እንደሚገኙ ተናግሯል። የከረዩ ማህበረሰብ አርሶ አደሮች መሆናቸውን ተከትሎ ከብቶቻቸውን በድርቅ ምክንያት እየሞቱባቸው እንደሚገኝ ገልጸዋል። ሰዎች እንኳን እየተጎዱ ነው። ውሃ፣ የምግብ እህል፣ ህክምና፣ መድኃኒትና የእንስሳት ግጦሽ በጣም አስቸጋሪና አሳሳቢ የሆነ መምጣቱን ነዋሪዎች ተናግሯል። የአካባቢው ነዋሪዎች ለኦሮሚያ ለ11 እንደተናገሩት በዚሁ ከቀጠለ የሰው ህይወትና የእንስሳት እልቂት ሊከሰት ይችላል ብሏል። ከሁለት ሺ በላይ ነዋሪዎች ከፈንታሌ ወረዳ ተፈናቅለው በረሃብና በውሃ ጥም እየተሰቃዩ መሆናቸውን ለኦሮሚያ ኢለቨን የተላኩ መረጃዎች ያመላክታሉ። በመንግስትና በተለያዩ ተቋማት እየተደረጉላቸው የሚገኙ እርዳታዎች ከተፈናቃዮቹ ብዛት አንጻር ችግሩን ሊቀርፉ አለመቻላቸውን ተናግረዋል። በመሆኑም የተለያዩ ግብረሰናይ ድርጅቶች መንግስት፣ ሰፊው ህብረተሰብና ሚዲያዎች ለተፈናቃዮቹ ትኩረት እንዲሰጡና ሊደርስባቸው ከሚችለው አስከፊ ችግር እንዲታደጓቸው ጠይቋል። እንዲሁም በተለያዩ የአለም ሀገራት የሚኖሩ የኦሮሞ ተወላጆች አፋጣኝ ድጋፍ በማድረግ ህዝቡን ሊታደጉ ይገባል ብለዋል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚገነባው አውሮፕላን ማረፊያ 2500 አባወራዎች እንደሚነሱ አስታወቅም። አየር መንገዱ በኦሮሚያ ክልል ቢሾፍቱ አቅራቢያ ለሚገነባው አዲስ አየር ማረፊያ 2500 አባወራዎች እንደሚነሱ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ ተናግሯል። ስራ አስፈጻሚ የኢትዮጵያ አየር መንገድ ለሚያነሳቸው 2500 አባወራዎች መኖሪያ ቤቶችን እንደሚገነባ እና በሚቀጥለው ዓመት ዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚ ጀመር ተናግሯል። አየር መንገዱ በቢሾፍቱ አቅራቢያ አቡስቴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀመር አቶ መስፍን ጣሰው ተናግሯል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው የሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጿል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ አውሮፕላን ማረፊያ እንደሚሆን ተናግረዋል። ከፊንፊኒ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በአመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጿል። በኦሮሚያ ክልል በኦሮሞ ነጻነት ሰራዊትና በመንግስት ታጣቂዎች መካከል ለስድስት ዓመታት የዘለቀው ጦርነት ማህበራዊና ኢኮኖሚያዊ ቀውስ እያስከተለ መሆኑን ነዋሪዎች ገለጹም። በኦሮሚያ እየተካሄደ ያለው ጦርነት የንጹሐንን ህይወት እየቀጠፈና በርካቶችን እያፈናቀለ ነው ያሉት ነዋሪዎች ጦርነቱ ተባብሶ መቀጠሉን ተከትሎ በክልሉ የኢኮኖሚ ውድቀት፣ የትምህርት ዘርፍ ውድቀት እና የጤናው ዘርፍ ውድቀት እየተስተዋለ ነው ብለዋል። ዝርዝራለን በኦሮሚያ ክልል በኦሮሞ ነጻነት ሰራዊትና በመንግስት ታጣቂዎች መካከል ለስድስት አመታት የዘለቀው ጦርነት ማህበራዊና ኢኮኖሚያዊ ቀውስ እያስከተለ መሆኑን ነዋሪዎች ገለጹ። በኦሮሚያ እየተካሄደ ያለው ጦርነት የንጹሃን ህይወት እየቀጠፈና በርካቶችን እያፈናቀለ ነው ያሉት ነዋሪዎች ጦርነቱ ተባብሶ መቀጠሉን ተከትሎ በክልሉ የኢኮኖሚ ውድቀት፣ የትምህርት ዘርፍ ውድቀትና የጤና ዘርፍ ውድቀት ተከስቷል ብሏል። ህብረተሰቡ በክልሉ ስርዓት አልበኝነት እየተስፋፋ መሆኑን በመግለጽ አፈና፣ በትጥቅ ዝርፊያ፣ ሴቶችን መድፈር፣ አርሶ አደሮችን መዝረፍና ሌሎች ወንጀሎች በታጠቁ ኃይሎች እየተፈጸሙ መሆናቸውን ተናግሯል። በማዕከላዊ የኦሮሚያ ክልሎች ምስራቅ ሸዋ፣ ደቡብ ምስራቅ ሸዋ እና ሰሜን ምስራቅ ሸዋ የሚገኙ ማህበረሰቦች በጦርነት ሲሰቃዩ ስድስት ዓመታት ተቆጥሯል። ገበሬው እጁን አጣምሮ ተቀምጧል። የምርት እጥረትን ተከትሎ የአቅርቦት እጥረት በመከሰቱ የዋጋ ንረት እየተባባሰ መምጣቱን የኢኮኖሚ ባለሙያዎች ደጋግመው ይገልጻሉ። እንደ ምስራቅ ወለጋ ሁሮ ጉድሩ ወለጋ ምስራቅ ሸዋና ሰሜን ሸዋ ባሉ ዞኖች ውስጥ ሁለት አይነት ጦርነቶች መኖራቸውን የገለጹት ነዋሪዎች በእነዚህ ወረዳዎች የፋኖ ታጣቂ ኃይሎች የአማራን ይዞታ ማስፋፋትን ኢላማ በማድረግ ሰላማዊ ዜጎችን ከቀን ቀን እያፈናቀሉ ይገኛሉ። በእነዚሁ ዞኖች የመንግስት ታጣቂዎች የኦሮሞ ነፃነት ሰራዊት አሰሳ በሚል ነዋሪዎችን ለተለያዩ እንግልት እየዳረጉ እንደሚገኙ ነዋሪዎች ይናገራሉ። በሌላ በኩል የኦሮሞ ነጻነት ሰራዊቶች ነን የሚሉ ታጣቂዎች ህዝቡን ከመንግስት ጋር ግንኙነት አላችሁ በሚል እያሰቃዩ ነው ብሏል። ህዝቡ የተለያየ የፖለቲካ ፍላጎት ባላቸው አካላት መካከል ያልተገባ መስዋዕትነት እየከፈለ እንደሚገኝ ገልጿል። በጦርነቱ ሳቢያ እየደረሰባቸው ያለውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውድመት ለማስቆም ተፋላሚ ወገኖች ጦርነትን በማስቆም ችግሮቻቸውን በውይይት እንዲፈቱ ህዝቡ ጠይቋል። ታይም መጽሔት ኢትዮጵያዊ ዶክተር ቴዎድሮስ አድሓኖም የ2025 የዓለማችን አንድ መቶ ተጽዕኖ ፈጣሪ ሰዎች ዝርዝር መካከል አካተተም። ታይም መጽሔት ኢትዮጵያዊውን ዶክተር ቴዎድሮስ አድሓኖም የ2025 የዓለማችን አንድ መቶ ተጽዕኖ ፈጣሪ ሰዎች ዝርዝር መሃል አካተተም። የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴዎድሮስ አድሓኖም የ2025 የታይም መጽሔት የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ መካተታቸው ተገልጿል። ዶክተር ቴዎድሮስ ይህንን አስመልክተው በማኅበራዊ ትስስር ገጻቸው ባሰፈሩ ጽሑፍ በዝርዝሩ ውስጥ መካተት ጤና ለሁሉም የሚለውን ዓላማ ለማሳካት ቀንክሌት በከተማ በገጠር እንዲሁም ግጭቶች በሚካሄድባቸው አካባቢዎች ስራቸውን ለሚሰሩ የሙያ አጋሮች እውቅና የሚሰጥ ነው ሲሉ አስታውቋል። ዶክተር ቴዎድሮስ አድሓኖም ዓለም አቀፉን የጤና ገጽታ የቀየሩ ባለ ራዕይ መሪ በሳይንስ ላይ የተመሰረተ ውሳኔ ለመስጠት ያላሰለሰ ድጋፍ የሚያደርጉ ሲሉ በመጽሔቱ ላይ ስለ ዶክተር ቴድሮስ ምስክርነታቸውን ያሰፈሩትና ፈንጣጣ ካለማችን እንዲጠፋ ከፍተኛ አበርክቶ ያደረጉት ፕሮፌሰር ላሪ ብሪኒየንት ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ ኤለን ማስክ እና የእንግሊዙ ጠቅላይ ሚኒስተር በአመቱ የአመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ ከተካተቱት መካከል ይገኙበታል። በመጨረሻም ሐማስ እስራኤል ያቀረበችውን የተኩስ አቁም ጥያቄ በይፋ ውድቅ አደረገም። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የተቀሩት እስራኤላውያን ታጋቾችን ለመልቀቅ ለመደራደር ዝግጁ ነኝ ብሏል። የሐማስ ዋነኛ አተዳዳሪ ከሊል አልሀያ በቪዲዮ በሰጡት መግለጫ የእስራኤሉን ጠቅላይ ሚኒስትር የፖለቲካ አጀንዳ የሚያገለግል ከፊል ስምምነቶችን አንቀበልም ብሏል። 59 እስራኤላውያን ታጋቾች አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገለጽ ሲሆን ከነዚህም መካከል 24ቱ በህይወት እንደሚገኙ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት አስር ታጋቾችን ለመልቀቅ ለ45 ቀናት የሚቆይ የተኩስ አቁም ስምምነት ማድረግን እያካተተ ነበር። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን ይህ ነበር። መረጃዎቹን በማድረስ ነው የአንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሮ ነበር። ቀሪዎቹ የኦሮሚያ ኤለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም።